የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎሽ የተገነባ ህብረ ብሔራዊ ሰራዊትና ተቋም መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ተናገሩ። ሀገር አቀፍ 116ኛው የኢትዮጵያ ፖሊስ ቀን የሲምፖዚየምና አውደ ርዕይ ዝግጅት የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሀሳብ በአዲስ አበባ ሳይንስ ሙዚየም መከበር ጀምሯል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር በዚህ ወቅት ባስተላለፉት መልእክት የኢትዮጵያ ፖሊስ በትውልድ ቅብብሎሽ የተገነባ ሰራዊትና ተቋም ነው ብለዋል። በተጨማሪም በሀገራዊ ለውጡ ማግስት የኢትዮጵያ ፌዴራል ፖሊስ ትልልቅ የለውጥ እርምጃዎችን ማስመዝገብ እንደቻለ ገልጸዋል። በሰላምና ደህንነት ተቋማት የለውጥ እርምጃ ከተወሰደባቸው ተቋማት መካከል የኢትዮጵያ ፌዴራል ፖሊስ ስኬታማ የማሻሻያ እርምጃ መውሰዱን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ታላቁ የኢትዮጵያ ህዳሴ ግድብ ከኃይል ማመንጫነቱ ባለፈ የአካባቢውን ስነ ምህዳርና ብዛ ህይወት በመጠበቅ ረገድ ከፍተኛ አስተዋጽኦ ያለው መሆኑ ተገለጸ። ኢትዮጵያ በህዳሴ ግድብ ላይ በተፈጠሩ ከሰባ በላይ ደሴቶች የቱሪዝም መስህብ ስፍራ በማድረግ ጎብኚዎች ከሚዝናኑባቸው ተመራጭ ስፍራዎች መካከል የማድረግ እድል አግኝታለች። ከተፈጠሩት ደሴቶች ከ40 በላይ የሚሆኑት እያንዳንዳቸው ከ10 ሄክታር በላይ ቦታ የያዙ በመሆኑም ለመዝናኛ ስፍራነት፣ ለብዛ ህይወት ጥበቃ፣ ለአካባቢ ስነ ምህዳር ውበትና በአየር ሁኔታው ተመራጭና ምቹ የመኖሪያ አካባቢ ማድረግ ጠቀሜታ እንደሚኖረው በአሶሳ ዩኒቨርሲቲ የስነ ምህዳርና ስነ ህይወት ትምህርት ክፍል መምህር ጌታቸው ገለታ ተናግረዋል። የአካባቢውን ሞቃታማ የአየር ንብረት በመቀየር አገር በቀል እጽዋቶች እንዲበራከቱና በአሳ ምርትም በግንባር ቀደምትነት ሊጠቀስ የሚችል ስፍራ ይሆናል ሲሉ ተናግረዋል። የውሃ ሀብት የብዝሃ ህይወት መሰረት በመሆኑ በግዙፉ ባህር ላይ ህይወታቸውን የሚያደርጉ እንስሳትና አዋፋት እንዲሁም በአካባቢው በምቾት የሚለሙ እጽዋት እምቅ ሀብቶች ይሆናሉ ብለዋል። ኢዜአ ዘግቦታል። የስራ ላይ ደህንነት ወይም ሴፍቲን በተመለከተ ሁሉም ኃላፊነትና ተጠያቂነት ያለበት ቢሆንም እንደ ሀገር የወጡ ህግና ደንቦች በአግባቡ አለመተርጎም በምርታማነት ላይ ከፍተኛ ጫና እያሳደረ መሆኑ ተገለጸ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሰውን ፎሎ እንደገለጹት የስራ ላይ ደህንነትን የሚያስጠብቁ ህጎች አሉ። ቢሆንም እንደ ሀገር ተፈጻሚነታቸው በአግባቡ ስላልታየ በምርትና ምርታማነት ላይ ከፍ ያለ ተጽዕኖን እየፈጠረ ነው ብለዋል። በአንዳንድ ፋብሪካዎች በተለይም ደግሞ በኮንስትራክሽን ቦታዎች ላይ አደጋዎች ይደርሳሉ። አንዳንድ የሚደርሱ አደጋዎች ደግሞ በቀላሉ ውጭና ጥንቃቄ መከላከል የሚቻሉ ናቸው። ነገር ግን የሰው ህይወት እየቀጠፉ ንብረት እያወደሙና በምርታማነት ላይ ከፍ ያለ ተጽዕኖን እያሳደሩ ነው ብለዋል። ለስራ ቦታ ጤናና ደህንነት መረጋገጥ ሰራተኛው አስፈላጊው የደህንነት መጠበቂያ ቁሶችን፣ በቂ የስራ ላይ ደህንነት ስልጠና ማቅረብና በስራ ቦታዎች ላይ ሰራተኞች የሚያነሷቸውን የደህንነት ቅሬታዎች መከታተል የአሰሪዎች ግዴ ታ ነው ያሉት። አቶ ካሳሁን ህግ ባለማክበር ጥቂት ወጪ ላለማውጣት ብዙ ሰዎች ለሞትና አካል ጉዳት እየተዳረጉ ምርትና ምርታማነትም በዛው ልክ እየወረደ ነው ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው።